ፋኖን የሚመሩት ጄኔራል ምግበ ኃይል ናቸው የሚለው የፌዴራል መንግስቱ ክስ ከተሰማ በኋላ በእርግጥም ማዕከላዊ መንግስቱ ህዋት ከፋኖ ታጣቂዎች ጋር ሊሰለፍ ይችላል የሚል ስጋት እንዳለው ያመላከተ ነበር። ክዛን አስቀድሞም አንዳንድ ወገኖች የፋኖ አደረጃጀቶች ህዋት ጋር እየሰሩ ነው የሚል መረጃን ሲያጋሩ ነበር። የፋኖ ታጣቂዎች በቅርቡ አንድነታቸውን ይፋ ባደረጉበት ወቅት ከየትኛውም የኢትዮጵያ ኃይል ጋር እንደሚሰለፉ ተናግረዋል። ከሰሞኑ አቶ ገብሩ ይህን የሚያጠናክር አስተያየት ሰጥተዋል። ገብሩ በገልጻቸው ህዋት ከፋኖና ሻቢያ ጋር ተሰልፌ አራት ኪሎ መልሳለሁ የሚል ህልም አለው ሲሉ ተደምጠዋል። በእርግጥ ህወት አሁንም ወደ አራት ኪሎ የመመለስ ህልም እንዳለው ከጌታቸው ረዳ እስከ ሬድዋን ሁሴን ከአብርሃም በላይ እስከ ገብሩ አስራት ያልነገረን የለም። የህወት ሰዎችም ቢሆኑ ይህ ሕልም እንዳላቸው በአደባባይ ጭምር ተናግረዋል። አቶ ስብሐት ነጋ ከሁለት ወር በፊት ለወይን መጽሔት በሰጡት ሰፊ ገለጻ ህዋት ወደ አራት ኪሎ መመለስ እንዳለበት አበክረው ሲናገሩ አድምጠናቸዋል። የቀድሞው የህዋት አባል ለሪፖርተር ጋዜጣ ከሰሞኑ በሰጡት ቃልም ህዋት ከሻዕቢያና ፋኖ ጋር ተሰልፎ አራት ኪሎ የመመለስ ህልም እንዳለው መረጃ እንዳላቸው ተናግረዋል። ሕዋት ህጋዊ ሰውነቱን ለማስመለስ የኃይል አማራጭ ሊከተል ይችላል ወይ? ህዋት ካልተመዘገብሁና ፓርቲ ካልተባልኩ ብሎ ወደ ጫካ ይገባል ወይ? ህዋት ህልውናውን ለማስመለስ ሲል እንደ ሻቢያ ካሉ ኃይሎች ጋር ተሰልፎም ፌዴራል መንግስቱ ጋር ወደ ጦርነት ሊያመራ ይችላል ይሆን ወይም የሚሉ ጉዳዮች እያነጋገሩ ናቸው። ህወሓት ህጋዊ ሰውነቱን ለማስመለስ ጦርነት ሊከፍት ይችላል የሚለው እንዳለ ሁሉ ፌዴራል መንግስትም ህግን ለማስከበር እርምጃ ሊወስድ የሚችልበት እድል መኖሩን በስጋትነት እየተነሳ ነው የሚገኘው። ለዚሁ የተጠየቁት አቶ ገብሮም አዎ፣ ስጋቱ አለም። ህወሓት በህጋዊ መንገድ ተመልሼ ፓርቲ ሆናለሁ ብሎ የሚያስብ አይደለም። የጉልበት በጠበንጃና በኃይል ስልጣንን ጨብጦ ለመቆየት የሚፈልግ መሆኑን ሲያሳየን የኖረ ድርጅት ነው። ሁልጊዜ ጦርነት እንዲኖር ይፈልጋል። የህልውናው መሰረት ጠበንጃ መሆኑን ያስባል። ለዚህም ደግሞ ያለውን ቀዳዳ ሁሉ ይጠቀማል። ፖለቲካውን በልቶ ጨርሷል። ህወሓትንም ሆነ የትግራይን ህዝብ ካላጠፋው አላርፍም ከሚለው ሻዕቢያ ጋር ጭምር ለመጣመር ይሞክራል። ሻዕቢያ ብቻ ሳይሆን ከሌሎች ኃይሎችም በጋራ ተሰልፎ ለመዋጋት እንደሚሰራም ለጊዜው አልገልጸውም እንጂ መረጃው አለኝ።

ለጦርነት እየተዘጋጀ ነው። በተቃራኒው ግን ከሰሞን ያወጣውን መግለጫ በመርህ ደረጃ የምደግፈው ነው መሰረዙን በተመለከተ ከፕሪትሮ ስምምነት ውጭ ስለሆነ የአፍሪካ ሕብረትና አስማሚዎች እንዲያዩልኝ ብሎ ደብዳቤ መጻፉን በመርህ እቀበለዋለሁ። ነገር ግን ለፖለቲካ ፍጆታ ወይን እስከ ምሩ ያደረገው የሚለውን እጠራጠራለሁ። ከዲፕሎማሲ አንጻር ከሻቢያ ጋር መሰለፍ አያዋጣም፣ ጦርነት መክፈት አያዋጣው። አብዛኛው ታጣቂም ወጣቱም ሆነ ሕዝቡ ጦርነትን አይፈልግም። ይህን ገንዝቦና ከምራምኖበት አደራዳሪዎች ችግሩን እንዲፈቱ ከጠየቀም መግለጫውን እደግፈዋለሁ። ከዲፕሎማሲው አካባቢ እንደሰማሁት የአፍሪካ ህብረት ብቻ ሳይሆን የአውሮፓ ህብረትም ሆነም እና አሜሪካ አሁን በትግራይ ጦርነትን አይደግፉም። ይህን ተገንዝቦ ወደ ሰላም ከተመለሰም እሰየው ነው። ሆኖም ደብረ ጽዮን ከሰሞኑ ስለ ደቡባዊ ትግራይ የተናገረውን ማስታወስ ህዋት በቀላሉ ወደ ሰላም ፊቱን እንደማያዞር ይጠቁማል። የዚያን አካባቢ አስተዳደር በኃይልና በክንዳችን እናስወግደዋለን ነበር ያለው። አንድ ጸጋዬ ገብረ የተባለ ካድሬ ከሰሞኑ ለህዋት ያቀረበው ግምገማ ላይ ደካማ ነው ብለው ያመኑትን የአዲስ አበባን መንግስት ጥለው ስልጣን የመያዝ ፍላጎት እንደነበራቸው ይጠቁማል። ይህን ደግሞ ያኔ የነበረው ጌታቸው ረዳ ከሰሞኑ በሶስት ወራት መንግስትን የመገርሰስ እቅድ ነበራቸው በመናገር አረጋግጦታል። ካድሬዎቹ የተሳሳተ ግምገማ እንደነበራቸው እየተናገሩ ነው። ሆኖም ህዋት አሁንም ቢሆን ከሻዕቢያም ከፋኑና ከሌሎች ኃይሎች ጋር ሆኖም ወደ ስልጣን ለመምጣት ይችላለሁ የሚል የተሳሳተ ሀሳብ ያለው ፌዴራል መንግስትን ከመውጋት ባለፈ ትግራይን ነጻ ወጣለሁ የሚል የውጊያ ስልትም ሊኖረው ይችላል። ሆኖም አሁን ህዋት ትግራይን ነጻ ለማውጣት ሀቀኛ ፍላጎትም አላማም ሆነ አቅምም የለውም በማለት ነው ሰፊ ገለጻ ያደረጉት። አቶ አለም ሰገድም ህዋት በተናጠል ጦርነት ቢያውጅ ለብቻው ይነዳታል እንጂም አብሮት ወደ ሳት የሚገባ ሰው የለም። ህወትና የትግራይ ህዝብ የተለያዩ ናቸው የሚለውን አሁንም ለኢትዮጵያ ህዝብና መንግስት ማስገንዘብ ፈልጋለሁ። ህወት እንደ ፓርቲ የፈለገውን ያዋጣኛል የሚለውን መወሰን ይችላል። ነገር ግን የህወትን መንገድ ሁላችንም የትግራይ ኃይሎችን አይወክልም። የኢትዮጵያ መንግስት ይህን ሳያይ ወደ ጦርነት ከገባም የትግራይ ህዝብ ነው ዝሮ ዝሮ ተጎጂ የሚሆነው። ተነሳሽነቱ ከየትም ይምጣም፣ ይህ ጉዳይ የሚመለከታቸው የትግራይ ኃይሎች ተሰባስበው በጋራ ሊመጣ የሚችለውን አደጋም ማስቀረት አለባቸው። ህወት ወደ ተሳሳተ ገድ ከገባም ማንም አብሮት እንደማይሰለፍ ሊያውቀው ይገባል። ህዋት ብቻውን በተሰለፈ ወቅት ውጤቱ ምን እንደነበር አይረሳውም። በሶስት ሳምንታት ከነበረበት ተንቤን በረሃ መግባታቸውን አይረሱትም። በመጨረሻም የትግራይ ህዝብ ነው ልጆቼ ናቸው ብሎ ከበረሃ አውጥቶ ለዚህ ያበቃቸው። አሁንም ብቻችንን እንዋጋለን ካሉ የሚገጥማቸውን መገመት አለባቸው። ማንም ለነሱ ስልጣን አይሞትም። የኢትዮጵያ መንግስትም ከህዋት ጋር ስለተጣላ ወደ ጦርነት መግባቱ አዋጭ አይሆንም። ከሻዕቢያ ጋር የሚደረግ አጋርነት የመፍጠር ጥረት በህወሓት በኩል አለም። በዚህ በኩል ከፋኑ ጋር የሚደረግ ውጊያለም በሌላ አቅጣጫም የሱዳን ጦርነት ብዙ ኃይሎች አሰልፏል። ይህ ሁሉ በሆነበት ሁኔታ ለትግራይ የሚደረግ ጦርነት ሀገሪቱን ለክፍ አደጋ የሚዳርግ እንጂ እንደዚህ ቀደሙ በቀላሉ አይደረግም በማለት ዘለግ ያለ ምልከታቸውን አጋርተዋል። ሰኔ አምስት ቀን 2015 ዓ.ም ህወት በሚል ስያሜ ፓርቲን መሰረት የሚሉት ገብሩ ሚካኤል ተስፋይና ሌሎች የተሰበሰቡት ኃይል ለፍርድ ቤት ጭምር ቀርቦ የነበረ ሙግት ውድቅ መደረጉን ምርጫ ቦርድም ወዲቅ ማድረጉ ብዙ መነጋገሪያ እየፈጠረ ነበር። የህወሓትን ስምና ማንነት ልውረስ የሚል የፖለቲካ ጥያቄ መቅረቡ በራሱ ብዙ አስተያየት የጋበዘ ጉዳይ ነበር። ግንቦት 20 ቀን 1983 ኢህአዴግ አዲስ አበባን ሲቆጣጠር ህወሓት ከግንባሩ ድርጅቶች ጠንካራ የጦር ኃይልም ሆነ የፖለቲካ አመራር አቅም ነበረው። ኢህአዴግ ኢትዮጵያን መምራት በጀመረ በ10ኛ አመቱ በ1993 አመተ ምህረት የህወሓት መከፋፈል ተፈጠረ በረው ጠንካራ አመራር እንዲሁም በሌሎች የግንባሩ ድርጅቶች ድጋፍ የተፈጠረው የአቶ መለስ ዜናዊ ህዋት ኢህአዴግን ይዞ ሀገር መምራቱን ቀጠለም። ምርጫ 1997 ዓ.ም ሲመጣም ህዋትና ኢህአዴግ ከባድ የፖለቲካ ፈተና ሊጋፈጡ ግድ ሆነ። ጠንካራ የፖለቲካ ጥምረትና አጋርነት ፈጥረው በምርጫ የቀረቡት ቅንጅትና ህብረት የመሳሰሉት ተቃዋሚ ድርጅቶች ኢህአዴግንም ሆነም ህዋትን ያንገዳገደም ጠንካራ የምርጫ ፍክክር አደረጉም። በአንዳንዶች ምርጫ ቅርጫም እንደተባለው ሁሉም የህዋት ቡድን ኢህአዴግ በባሌም በቦሌም ብሎም ስልጣኑን ማስጠበቅና ማስቀጠል ቻለም። ይህም ቢሆን ግን የግንቦት ሰባት ቀን 1997 ዓም ምርጫም ህዋትንም ሆነ ኢህአዴግን ከስልጣን ለመውደቅ ስጋት ዳርጎ ያለፈ አጋጣሚው መሆኑም በጉልህ ይታወሳል። ከዛን ወዲህ ህወሓትና ኢህአዲግ ለ13 ዓመታት በፍጹም የበላይነት ኢትዮጵያን ሰጥ ለጥ አድርጎ መግዛት ችለው ነበር። 2002 ምርጫም ሆነ የ2007 ምርጫዎች ከ90 በመቶ በላይ የፓርላማ መቀመጫዎች ማሸነፊያ መርሃ ግብር ከመሆን ባለፈ የስልጣን ስጋት ሲሆንባቸው አልታየም ነበርም። ይሁን እንጂ ከ2008 ዓ.ም ጀምሮ ሄድ መለስ እያለ የቀጥለው የኦሮሚያና የአማራ ክልሎች ህዝባዊ ተቃውሞ ፋታ የሚሰጥ አልሆነም። በመላው ሀገሪቱ ህዝባዊ ነት በሂደት በመፈጠሩም በ2010 ዓም መጋቢት ኢህአዲግ የስልጣን ሽግግር ወይንም የአመራር ለውጥ እንዲያደርግ ተገደደም። ይህ የስልጣን ሽግግርና የአመራር ለውጥ ደግሞ በኢትዮጵያ መጣ ለተባለው አሁን ድረስ ለቀጥለው የፖለቲካ ለውጥ ወይም ሪፎርም መሠረት ጣለ ተባለም። የኢህአዲግ መፍረስና የብልጽግና መፈጠር እንዲሁም የህወሓት መነጠል የተጋጋለ የፖለቲካ ውጥረት አስከትሎ ከባድ ወደ ጦርነት አመራም። በፕሪቶሪያ ስምምነት ሰላም ቢወርድም የህወሓት ህጋዊ ሰውነት ጥያቄ ዛሬም ድረስ ስጋት ፈጥሮ ይገኛል። ህወሓት የህልውና ፈተና ብሎ በሚያስታውሰው የ97 ምርጫ 20 አመቱን ሲደፍን ህጋዊ ሰውነቱ መሰረዙ አስገራሚ ግጥምጥምዎች ተብሎ ነበር የታለፈው። ይሁን እንጂ የህወሓት አመራርና የትግራይ ጊዜው አስተዳደር ፕሬዝዳንት የነበሩት የአቶ ጌታቸው ረዳ ሰሞነኛ ቃለ መጠይቅ ከምርጫ ቦርድ ውሳኔ እኩል የህወሓትን ህልውና ያንኮታኮተው ግጥምጥሞች በሚል ብዙዎች ገልጸውታል። የወንጀል ድርጅት ያሉትን ህወሓትን መቀመቅ ስለማውረድ የተናገሩት አቶ ጌታቸው እያንዳንዱ ገለጻቸው የህወሓትን ስብራትና ቁስል የሚያባብስ ስለመሆኑም ብዙ ተብሎልታል። ስለዚሁ አጋጣሚ የተጠየቁት አቶ ገብሩ በበኩላቸው አጋጣሚውና በመንግስት ሚዲያ የቀረበበት ሁኔታ እንጂ አቶ ጌታቸው ከተናገረው ብዙ ጥፍ የሚልቅ ወን ወንጀል ስለ ህወሓት መናገር ይቻላል። በዚህን ወቅት ጌታቸው ይህን ሁሉ መናገር ምን ተፈልጎ ነው ካላስ ባለ በስተቀር የህወሓትን ኃጢአት እናውቀዋለን ነበር ያሉት። አቶ አለም ሰገድም ቢሆኑ አቶ ጌታቸው የራሳቸውን ፍላጎት መሰረት አድርገው ነው የተናገሩት። ራሳቸውም ውስጡ ነበሩ፣ የችግሩ አካልም እንደነበሩ ተናግረዋል። የትግራይ ሀብት መዘረፍንና ህወሓት ሁሉን ጠቅላይ ወንጀለኛ ኃይል እንደነበር እናውቃለን። ይህንን ደግሞ ዛሬ አቶ ጌታቸው በአደባባይ ቢሉትም እኛ ስንናገረው ቆይተናል ብለዋል። ስለ ህወት ህጋዊ ሰውነት መሰረዝ አስተያየታቸውን ያጋሩት ከቀድሞ የህዋት መስራቾች አንዱ የነበሩትና አሁን የአረና ትግራይ ፓርቲ አመራር አንጋፋው ፖለቲከኛም አቶ ገብሩ አስራት የህወት መሰረት የፕሪቶሪያን ስምምነት ባለቤት አልባ እንዲሆንና እንዲፈርስ የሚያደርግ ነው የሚለውን አይቀበሉትም። ስምምነቱ ሲፈርስ ትግራይን ሊወክል የሚችል መንግስት ስላልነበረና የተሻለ ድርጅታዊ ቁመና ህዋት የነበረው በመሆኑ ብቻ ነው የፕሪቶሮ ሰላም ስምምነት ተፈራራሚ የሆነው። ስምምነቱን ተከትሎ ግን በትግራይ መንግስት ተቋቁሟል። ህዝቡን የሚወክለው መንግስት እንጂ ፓርቲ አይደለም። ህዋትም ቢሆን የሰላም ስምምነትን የፈረመው ህዝቡን ወክሎ እንጂ ራሱን ወክሎ አይደለም። እሱ ሲኖር የፕሪቶሮ ስምምነት የሚኖር እሱ ሳይኖር ደግሞ የሚፈርስ አይደለም። አሁን ጊዜው አስተዳደሩ እንጂ ህዋት አይደለም የህዝቡ ወኪል መሰረታዊነት ይህ መንግስት ሌሎች ፓርቲዎችን፣ ሲቪክ ማህበራትንና ተቋማትን ወኪል ነው ተብሎም ይታመናል። ህዋት እንደ ሌሎች ፓርቲዎች መንቀሳቀስ ቢችልም መንግስት ከተመሰረተ በኋላ እኔ ብቻ ነኝ የህዝብ ወኪል ሊል አይችልም። በእኔ እምነት ህዋት ቢሰረዝም አሁን ያለው አስተዳደር የፕሪቶሪያን ስምምነት ትግበራ ሂደትንም ሆነም ድርድሩን ሊያስቀጥለው ይችላል። ህዋት እኔ የስምምነቱ ተፈራራሚ ስለሆንኩ እኔ ብቻ ነኝ የማስቀጥለው የሚል ተሳሳተ አመለካከት ነው ከጅምሩ ያለው በማለት አስረድተዋል። ሌላኛው አስተያየት ሰጪ እኛ በትግራይ ክልልና በኢትዮጵያ መንግስት መካከል መደበኛ የሆነ ግንኙነት ተፈጥሯል ብለን እናምናለን። በመርህና በህግ የተመሰረተ ግንኙነት አልነበረም። በፌዴራል ብልጽግና የሚባል ኃይል አለም፣ በትግራይ ደግሞ ህዋት የሚባል ኃይል አለም። በሁለቱ ኃይሎች መካከል ነው መደበኛ ያልሆነ ግንኙነት ተፈጥሮ የቆየው። ይህ መደበኛ ያልሆነ ግንኙነት ደግሞ ብዙ ችግሮችን እንዲፈጥሩ መነሻ ሆኗል። ምርጫ ቦርድ ህዋት ከፓርቲነት የተሰረዘበት ውሳኔም የህግ ጉዳይ ነው። ህዋትም ሆነ የኢትዮጵያ መንግስት ህግን ተከትለው ጉዳያቸውን እንዲጨርሱ ማድረግ ነው የሚያዋጣው። እኔ ከዚህ በላይ የሚያስፈራይ ግን ህዋት ህጋዊ አይደለም በሚል ብቻ በትግራይ ላይ ሌሎች ችግሮች እንዳይመጡ ነው። የትግራይ ህዝብ ከኢትዮጵያ መንግስትና ህዝብ ጋር የሚያገናኘው ህገ መንግስት በሀገሪቱ አለ። ይህንን ህገ መንግስት ተንተርሶ ነው ግንኙነት መቀጠል ያለበት። እንደዚህ ቀደሙ ሁሉም ከህዋት ጋር ሲጣላ ጦርነት በማወጅ በትግራይ ላይ ቀውስ እንዲመጣ አንፈልግም። በዚህ በኩል ህዋትና የትግራይ ህዝብ አንድ ናቸው። የሚለያቸው ነገር የለም እያለም የራሱን ትርክት ሲፈጥር የቆየ ህወሀት የሚባል ፓርቲ አለ። ይህ የተሳሳተ ትርክት ይዞ በትግራይ ላይ ተጨማሪ ቀውስ እንዳይጋብዝ ነው የምን ሰጋው ሲሉ አብራርተዋል።